መንፈስ አቅምን አለብህ። አንተ ልጅ እኮ የጋሽ እቃ ይዞ ነው የጠፋው። እሽም ቴ ቡና ልጠጣ ነው ታዲያ። ቡና ልጠጣ ጋር ነው እሱ በፌርሙስ የሚያዞሩት ጋር የሚጠጣው ምን አውቃለሁ። እነሱ ለትርፍ ሳይሆን ራሳቸውን ለማስተዳደር ነው የሚሸጡት። እኔ ደግሞ ለትርፍ ለተቋቋሙ ካፌዎች ገቢ አልሆነም። የምረ ልጅ ነው እብድ ሰዎች መካከል ሆነ ጤነኛውን አስተሳሰብ ነው የሚገኝባል። እሱ የፈለገውን ይሁን ብቻ፣ አሁን የጋሼን እቃና ጤፍን በሰላም ያመጣልኝ። በተለይ የጋሼን ልብስ እንደ በመጀመሪያ በመጡ ቀን እንደዚህ ጉድ ትሆናለ። እስኪ አንተ ነው አንተ አይደለ፣ እንዴት ተቀበልከው? ለካ እኔ እኔ የሆነ ነገር እያወራችሁ ነበር መሰለኝ። ለማንኛውም ልብስ ቤት ነው። ምን ያስቃል? ኧረ ምንም፣ የሆነ ነገር ትዝ ብሎኝ ነው። ለምን ምግብ አታቀርቢም? አረ እስኪ በእናትህ፣ የበላነው ምግብ ሽታው እንኳን ጥፋ፣ እስኪ ገጃችን ላይ። አንተ ልጅ ግናና፣ አይ አይደለም፣ ፅዬ፣ ምን ነው

አንተላና ዶ ብለ ነው እንደመጣው የኪራ አባት ልጃቸውን ለመጠየቅ ወደ አዲስ አበባ ወደ እነኪራ ቤት መጡ። የኪራና የጽናትን ፍቅርም ደስ በመላቸው ፍቅራቸውን ተቀበሉ። ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች፣ ሰዎች በያላችሁ ቦታ፣ ዓለም ዳር ዳርቻ ሰላማችሁ በዘት ተረፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸሪ ከረጋችሁ ቤተሰብ እንድትሆኑ ባክሎ ይጠይቃለሁ። የጽናት አባትም ከክፍለ ሀገር ወደ አዲስ አበባ ይመጣሉ። ልጃቸውም ጋር እንድትቀበላቸው ከደወሉ በኋላ እና ወደ ቤት ከመጡ በኋላ በኪራ እና በጽናት ፍቅር በጣም ደስ አላቸው ሲመርቋቸውም ነበር የኪራ ቤተሰቦች ተሰብስበው ቡና ተፈልተው እየተጫወቱ እያለ የጽናት አባት ጽናትና ኪራ ግንኙነት እንዳላቸውና ወይም ደግሞ ጽናት ትምህርቷን አቁማ ቤት እንደምትሰራ ያውቁ ነበረ እንደሚያውቁም ያጫወታቸዋል። ጽናትም አባዬ ታዲያ ይህን ሁሉ እያወቅ እንዴት ዝማልክ በማለት ትጠይቃለች። የጽናት አባትም እንዲ ሲሉ ነበር የመለሱላት ልጄ ሁሉ ነገር አውቃለሁ ነገር ግን ካንቺ ምጣብዬ ነው በማለት ነበር የመለሱላት። ጽናትም አባዬ በጣም ይቅርታ ሳልነግረህ ልጄ ልጅ ትማራለች ብለህ እኔ እንደዚህ በማድረጌ በጣም ይቅርታ በማለት አባቷን ይቅርታ ትጠይቃቸዋለች። የጽናት አባትም ይቅርታ ማለት ማ ያለብኝ እኔ ነበርኩኝ እኔ ጠንካራ አባት በሆን ባልተሰደስ ነበር ሲሏት፣ አባዬ ለምን እንደዚህ ትላለ ትላለች ኪራም አንተ ጠንካራ አባትና ጀግና አባት ነ ጀግና አባት ነህ በማለት ይገልጹላቸዋል። ናሆሜም ኪራም አንተ ጀግናና በጣም ጠንካራ አባት ነህ በማለት ይገልጹላቸዋል። ቅዱስ በጣም ቡና ይወዳል እናም ብሴቶቹ የሉም እንዴ ቡና አያፈሉም እንዴ እያለ ነበር ከቤት የወጣው ነገር ግን ከውጭ ሲመለስ ቡና ተፈልቶ በረካ ላይ ነበር የደረሰው ስንተኛ ላይ ደረስክ ምን ላይ ደረስክ በማለት በረካ ላይ ደረስከው ሲሉት ነጋዴ መሆኔን ድሮ ማቀዋለው እያለ ይቀልድ ነበር የጽናት አባትም ልጄ ቡና ትወዳለህ እንዴ ይሉታል ቅዱስም አዎ እወዳለሁ አለ ቡና እሱ እያረረ እኛን ግን ያነቃቃናል በማለት ነበር የመለሰላቸው። የጽናት አባትም በዚች በተናገራት አማርኛ ተገርመውና እያገናዘቡ ያዳምጡት ነበር። ኪራም እንድ ሲል ነበር የጠየቀው፣ ቅዱስ ቡናው ማረሩ አሳዝንህ እንዳይሆን ሲለው አዎ ያሳዝነኛል፣ ምክንያቱም እሱ እያረረ እኛን ያነቀቀናል ይላል። እንደገናም ደግሞ እንጀራ ራሱ በጣም ነው የሚያሳዝነኝ ይላል። እንጀራ ደግሞ እንዴት ትለዋለች መሩ እንጀራም ያን ሁሉ አይን ይዞ የሚበላውን ሰው ባለማየቱ ይላል ቅዱስ። ይህንም በዚህ አባባሉ የጽናት አባት በጣም ተገርመው እያዩትና እያዳመጡት ነበረ፣ የቅዱስን ንግግር። እንግዲህ ቅኔውን የጽናት አባት ይፍቱት ተባለ። የጽናት አባትም እንግዲህ ምን ለማለት ነው አይን ለቅንድብ ቅርብ ነው፣ ነገር ግን አይን ግን ቅንድብን አያይም በማለት መለሱላቸው። ቅዱስም የጽናት አባት ማለት የፈለጉት የፈለገ ተጠራጣሪ ቤት ተሆን ዞር ብለህ ካላየህ መጠቃትህ አይቀርም እንደ ማለት ነው በማለት ለነኪራ ያስረዳቸዋል። ሰናይት ወደ ነኪራ ቤት መንገድ ላይ እየመጣች እያለች ከክብሮም ጋር ይገናኛሉ። ክብሮምም እንደለመደው በጽናትን እያስደነግጠ እንደለመደው ሰናይትን ያስደነግጣታል፣ ወይም ሆነ ብሎ ይገጫታል። ሰናይት ግን በጣም ተነጫንጫ በጣም እየተቆጣች ልጅነቴ ይቀጫል ልጅ እወድቃለው እሰበራለው ምናምን እያለች በጣም ጨወችበት። ክብሮምም ቀጥ ብለሽ እጂ አንገትሽን ወደዛ ወደዚህ እያልሽ ስትጂ አንገትሽ ይገጫል ኮሰረቴ እያለ ይቀለድባት ነበር። ታዳሰኒ ይህ ኮሰረት የሚለውን ቃል በጣም ስለምጠላውና በጣም ስለሚያበሳጫት ኮሰረቴ የሚለውን ቃል ክብሮም ስላረሳው በጣም እየተነጫነጨች እና እየተቆጣች ነበረ። ክብሮም ታዳ አሁንም ቢሆን አላረፈም። እክሽን ድረስ እየተከተላት የሄደ አረቄ ነው እየጠጣሽ በማለት ይቀልጥባታል። ሰናይትም አለቃዬን ቦርጫም አልኩት አላልኩት ምን አገባህ ስትለዋለች፣ ክብሮም እኔ ምልሽ ሰኒ አለቃሽን ቦርጫም ብለሽ ሰድበሹ እንዳይሆን እያለ መጠየቁን ይቀጥላል። ሰናይትም ክብሮም እንዳልሰማ ስታቅ አረ እኔ አውቄ ነው እየቀለድኩ ነው ትለዋለች። ክብረም ኮሰረት እና የኮሰረት ጓደኛ እያለ የሚቀልድባት ካፉ ላይ ያልጠፋ ስላለ ሰናይትም ኮሰረት ይብቀልብህ እያለች ተከፈትለዋለች። የጽናት አባት ወደ እነ ኪራ ጋር ተመጡ። አንድ ሳምንት አስቆጥረዋል። ለሄድም እያሉ እየተከለከሉ ነው። ጽናትም አባዬ የዛሬን ብቻ ዳር ትለዋለች። የጽናት አባትም ዘዛሬን ርር የዛሬን ያልሽኝ ይህው ሳምንት ተቀመኩ። አሁን እንኳን መሄድ አለብኝ ከብቶቹ ምኖቹ ይላሉ ኪራም ለምን ከብቶችን የሚጠብቅ ወይም ደግሞ ከብቶችን የሚያቸው ለምን አንድ መቅጠር እኮ እንችላለን? በማለት ይመልስላቸው የጽናት አባትም ወደ ሀገራቸው ለመመለስ ልባቸው ተሰቅሏል። አይ ይበቃል እንግዲህ ከዚህ በኋላ መመለስ አለብኝ እያሉ ታዲያ ኪራም ለነሆሜ በመደወል ሊሄድ እያሉ ነው፣ ሊሄዱ ነው ይለዋል። ናሆምም ቤታቸውን አይተወላቸው እንደሄዱና ይዟቸው እንዲመጣ ለኪራ ይነግሮታል። ኪራም እሺ እንመጣለን ይለዋል። የጽናት አባትም ልጆቻቸውን አመሰገኑ። ጽናትም አባዬ ከዚህ በላይ ቢደረግ ያንሳል ትለዋለች። አንቺን ስለባረከልኝ አመሰግነዋለሁ። አስር ቢወለድ ምን ያደርጋል አንድ ከተባረከ በቂ ነው ይላሉ። ይህን ሲባባሉ ኪራም አስቀናችሁኝ እኮ እኔም አባቴ ልጥረው እንዴ ይላል። የጽናት አባትም አይ ልጄ፣ መወለድ ቋንቋ ነው። አንተም እኮ በጣም ጥሩ ሰው ነህ። ማን እንደዚህ ያደርጋል? የሰራተኛውን አባት ማን ይቀበላል ብለህ ነው? እሱ ስንት ነገሯን ገበናዋን ሸፍነህ የሰራተኛን አባት ማን ይቀበላል ሲሉት ኪራም ለእኔ ብሎ እድጅ ድረስ አመጣልኝ ይላል የጽናት አባትም ታዲያ በቃልህ አትወስዳትም እኮ ይላሉ የጽናት አባት እንግዲህ ባህላቸውን እንደሚወዱና በባህላቸው መሰረት እንደሚሰጡት ይነግሩታል ኪራም በእሳቸው ባመጡት ሀሳብ ተስማምቶ አሜን ብሎ ተቀብሏል የተመሸከመ ማህጸንና ያጠባጡት እንዳያዝንባችሁ እያሏቸውም ነው ጽናትም አባዬ በጣም ልክነ አንተ ኮ ሰው ክፉ እንኳ ቢናገረ መልሰ እማትናገር ነህ ስትለው እንደዛ ማት በይኝ እኔ ኮ ሰው ነኝ ፍጹም አደለሁም እያሏት ነበር። በመጨረሻም የጽናት አባት ብድግ ይላሉ። ኪራ ወዴት ነው ይላቸዋል። እግሬ ተሳሰረ፣ እስኪ ትንሽ ወጣልበል ይላሉ። ጽናትም አብሬ ልውጣ በማለት አብራቸው ትወጣለች። ኪራ ብቻውን ቁጭ ብሎ ጽናት ለቅ አባቷ ሁሉን ነገር ስለነገረች እና ሁሉን ነገርም ስላሳወቀቻቸው በጣም ደስ ብሎታል። ሰናይት ድንገት ካፏ ያመለጣት ቃል ወይም አለቃዋን ቦርጮ ያለችው ነገር እያሳሰባት ነው። መራዊት ታዳ ስራሽን እንዴት አደረገች ስትላት፣ ሰናይትም አላባረረኝም፣ እኔ ስራዬን በስነ ስርአት ስለምሰራ አላባረረኝም። እንደገና ደግሞ እንደዚህ ያረፈድኩና እንደዚህ እየተናገርኩ ስገባ ዝም የሚለኝ ይመስልሻል? ስለዚህ ስራዬም በስነስርዓት ስለምሰራ አላባራረኝም በማለት ተመልሳለታለች። ጽናትም ተወልዳ ያደገችበት የሰፈር ወሬ አሳስቧታል። አባቴ ልጅህ ሄዳ ልማር ብላ ሄዳ ግን አሁን ባል አገባች ሲሎህ ምንም አይሰማህም ወይ? እንዴትስ ልታደርግ ነው? ለምሳሌ እኔ ማራለሁ እያልኩ ብዙ ሰው ገፍቼ ነበር። አሁን ግን አገባች ሲባል ምንድን ነው የምትለው? ትለዋለች እንደዛ ስትለው የፅናት አባት ግን ምንም ችግር የለም ትዳር ፀጋ እንደሆነ እና ለሰው ወሬ ደግሞ እሳቸውን ምንም ነገር እንደማይጎዳቸው እየነገሯትና ብጄ ብቻ አንቺ ልጄ በወግ ማድረግ ነው የምድርሽ ይሏታል። በወግ ማድረግ እንደምታገባ እና እንድታገባ በወግ ማድረግ እንድታገባላቸው ይነግሯታል። ፅናትም በጣም ደስ ብሏት እምትልባቸዋለች የፅናት አባትም እንግዲህ ለሰው ወሬ ምንም ነገር እንደማን እንዳትጨናነቅና የሰው ወሬ እሳቸው ላይ ምንም ነገር ሊያመጣ እንደማይችል አስደንግገው እየነገሯትና እያስረዷትም ነበር።